የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ሕንጻ ላይ ከበባ መፈጸማቸውንና ድምጺ ወያነ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገልጿል። አሰላሙ አሌይኩም ረሕመቱላሁ ወበረካቱ። እንደምናላችሁ ድና። የተከበራችሁ የሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ አመራለሁ። መቀለ ውስጥ ምንድን ነው የተከሰተው? ከበባው፣ ውይይት፣ የድምጺ ወያነ ስርጭት መቋረጥ፣ ፍንዳታ የታጠቁ የትግራይ ኃይል አባላት ደመወዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ሕንጻ ላይ ከበባ መፈጸማቸውንና ድምጺ ወያነ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገልጿል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳደር ሌተና ጄኔራል ታደሰ ወረደ ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳደር ሕንጻ ላይ መሆኑን የቢቢሲ ትግርኛ ሪፖርተር ገልጿል። መቀለ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ረቡዕ ኅዳር 24 2018 ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ሕንጻ ላይ ከበባ የፈጸሙት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዐይን እማኞች ተናግረዋል።

የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። እኩለ ቀን ላይ የክልሉ ምክትል ጊዜያዊ አስተዳደር የሆኑት አቶ አማኑኤል አሰፋና የሰላምና የጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍሰሐ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸው እየተነገረ ቢሆንም ንግግሩ በምን ውጤት ተጠናቀቀ የተገለጸ ነገር የለም። የቢቢሲ የመቀለ ዘጋቢ እንዳመለከተው ከሰዓት በኋላ ዘግይተው ወደ ከተማዋ የደረሱ ሌሎች የትግራይ ኃይሎች አባላት ወደ ድምጺ ወያነ ቴሌቪዥን ጣቢያ መስሪያ ቤትን ተቆጣጥረው ሰራተኞቹ ሕንጻውን ለቀው እንዲወጡ አድርገው እንደነበር ተገልጿል። በዚህም ምክንያት ጣቢያውን ለሁለት ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱን የቢቢሲ ዘጋቢ አረጋግጧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳታ መሰማቱን እና ቢቢሲ ምክንያቱ ምን እንደሆነ ባለሥልጣናትን ቢጠይቅም እየተጣራ መሆኑን ከመግለጽ ውጭ ዝርዝር መረጃ ማግኘት አልተቻለም። ታጣቂዎቹ እኩለ ቀን ላይ ከክልሉ ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ ሐሙስ አመሻሽ ላይ ሌላ ዙር ንግግር የተደረገ እንደሆነ የቢቢሲ ዘጋቢ ተረድቷል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዚደንት ሌተና ጄኔራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የትግራይ ኃይል አባላቱ በወር የሚያገኙት ደሞዝ እንዲሻሻልና ሌሎችም ጥቅማ ጥቅሞችን በተደጋጋሚ ሲጠይቁ ቆይተዋል። ለአሁኑ እንቅስቃሴ ምክንያቱ በክልሉ ያጋጠመው የደሞዝ ክፍያ መዘግየት ሊሆን እንደሚችል እየተነገረ ነው። የአርሚ 31 ታጣቂዎች በክልሉ መስተዳደር ሕንፃና በተንቀሳቀሱባቸው አካባቢዎች የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጿል። እንዲህ ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩን የጠቀሰው የቢቢሲ ዘጋቢ በዚህም ሳቢያ ግጭት ይከሰታል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎችን መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበር ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውንና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ሕንጻ ሄደው የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። ከዚህ ቀደም በታጣቂዎቹ የቀረቡትን ጥያቄዎችን ተከትሎ የክልሉ መስተዳደር ለደሞዝ እና ለጥቅማጥቅም ጉዳዮች ምላሽ የሚሰጥ ውሳኔ አሳልፎ ነበር። ዘገባው የቢቢሲ ነው። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉም መኝላችኋለሁ። አሰላሙ አሌይኩም ወረሐመቱላህ ወበረካቱ።